እናንት ምእመና ማታ ማታ ስትገቡ ገንዘባችሁን ትቆጥሩ የለንዴ? እናቶቼ መሐረባችሁን ትቆጥሩ የለንዴ? አባቶቼ ኪሳችሁን ታስተካክሉ የለንዴ? እናንት ነጋዴዎች በየቀኑ አካውንታችሁን ቼክ ታደርጉ የለንዴ? እናንት ኢንቨስተሮች በየወሩ ባንክ ሪኮንሲሊሽን ትሰሩ የለንዴ? ያጣችሁትን፣ ያገኛችሁትን፣ ትርፋችሁን፣ ኪሳራችሁን፣ ጎደሏችሁን፣ ሙላችሁን ትፈትሹ የለንዴ? ምን ነው ያጣነው ጸጋ እግዚአብሔር ማታ ማታ አልጎበኘዋል። ወልቶና አልጎሎና ላለን የለንም። ሁላችን ምነኔ ለመቀባባት አይደለም የምንምለው፣ ማነጻጸር አልቻልንም። የጎደለንን አናውቀውም። ሁሉም ነገር ስላመስሉና እዩቴ ብላቴና እኔ እዚህ በረሃብ ለምን ሰቃያለሁ? አለላ ወገኖቼ እንኳን አባቱ ቤት ምቾት ከአሳሞች ከሚበሉት አሰር ይበላ ይመኝ ነበር ነው የሚለው። የማጣቱን ጥንድ ተመልከቱት። የእንስሳትን ምግብ ለመብላት እስኪመኝ ድረስ ነው የወደቀው። ምን አይነት አወዳደቅ ነው? ወገኖቼ እንዴት እንደወደቅን ተመልከቱ። ብዙ የቢራ መሳከሪያዎች ያኮሩና ደሙን መጠጣት ግን አቅቶናል። እንዴት ካለው ውርደት እንደተዋረድን ተመልከቱ። ጨዋነት ተወግዞ፣ ነውረኝነት ከብሮ ከምን አይነት ጸጋ እንደተዋረድን እወቁ። በአንድ መጽናት ተኮንኖ፣ አመንዝራ መሆን ተጨብጭቆለታል። የአሳሞች አሰር ከሚበሉት ይመኝ እንኳን እንዴት ይፈልግ እንደነበር አስተውሉት። ያንን ነው ያየው። ጎስቁልናውን አየ፣ ድህነቱን አየ፣ ራቡን አየ፣ ጠኔውን አየ፣ መራቆቱን አየ፣ መጣበሱን አየ፣ ማድያቱን አየ፣ መሽተቱን አየ። አሳሞች ጋር ሲውል መቼም መሽተቱ አይቀርም። አቤት ክርፋቱ ወገኖቼ! የእግዚአብሔር የህይወት ሽታ የራቀን፣ የዓለም ክርፋት እየቀረበን መሆኑን አውቃችሁታ። ምን ምንድን ነው የምትሸቱት? ህይወት ህይወት እንሸታለን። የእግዚአብሔር መዓዛ አለን። ሰዎች ሲያሸቱን ደስ ይላቸዋል። እኛ ስንኖር ሰላም ይሰማቸዋል። እንዴት ያሳዝናል። እስከ መቼ ነው በመስማት ምን ሄደው? ጉባኤ እኮ ሴሬሞኒ አይደለም እድሜ መቁጠር እኮ አይደለም። ጥቂት ለውጥ ነው የሚያስፈልገው። በትወርቁ ትነሳላችሁ። ሁለተኛ ነጥብ ሁለተኛ ነጥብ፣ ወገኖቼ ኃጢአት ሰርቼ እንደገና በወርቅስ እንደገና በወርቅስ እንደገና በወርቅስ እያላችሁ ከኖራችሁ እርግጡን እንነጋገር። ምናልባት እስከ ሞት ድረስ ኃጢአት ላይ ርቀን ይችላል። ደግሞ አለ፣ እስክንሞት ድረስ ከኃጢአት ላንነጻ እንችላለን። እና እስክንሞት ድረስ ከኃጢአት ካልነጻን እስክንሞት ድረስ ንሳሳ ንገባልን ንኖር ነው? ተው እንጂ ምእመና፣ በሦስት ምክንያት ንሳ ኃጢአት ላይ ርቀን ይችላል። አንደኛ ጊዜው ስላልሆነ፣ ሁለተኛ በእኛ አቅም ብቻ ኃጢአት እንደማይወገድ እንድናውቅ፣ ሦስተኛ በመውደቅና በመነሳታችን አስተማሪዎች እንድንሆን። በእነዚህ ምክንያቶች ኃጢአት ሊያርቀን ይችላል። እና እስከ ሞት ድረስ ኃጢአት የማይርቅ ከሆነ እስከ ሞት ድረስ ሳትታረቅ ልትኖር ነው። በመኪና መጥተው ሊያቆርቡህ ነው። ኃጢአት እንቢ ባለ ጊዜ በጃጀህና በሸመገልክ ጊዜ ንስሓ ልትገባ ነው። አሁን ይህ እግዚአብሔር ማፍቀር ነው። ዓለም ስትጥልህ አንተ እግዚአብሔር ጋር መውደቅ ነው የምትፈልገው። ፍቅር ይህ ነው። ትኩሱ ለዓለም ቀዘቀዘውን ለእግዚአብሔር መስጠት ነው የምትፈልገው። ግድ የለም እሱም ቢሆን ይሁን ደግሞ እንደዚህ አለ ብለን እንዳትቀር፣ ግን እንደሱ አይደለም። እስከ ሞት ድረስ ኃጢአት ላይ ርቀን ከቻለ እስከ ሞት ድረስ ከጸጋ እግዚአብሔር ጎለልን ልንቀር ነው ሁለት እንደውም ወደ አባ ቢሾ የመጣው አንድ መነኮስ ምን አለመሰላችሁ? ድክም አለው ይወድቃል፣ ይነሳል፣ ይወድቃል፣ ይነሳል፣ ታከተውና

እንደገና እንደገና ብላ አትፍራ። ሁለት ሦስተኛ ላለመውደቅ ሁነኛ መፍትሄውን ቤተ ክርስቲያን ትነግርሃለች። በኃጢአት እንዳልወድቅ ብለህ ከፈራህ ኃጢአት ውስጥ መሆን አይደለም፣ መፍትሄው ንስሓ መግባት ነው። መፍትሄው ደግሞ አለ፣ ከንስሓ መራቅ አይደለም፣ መፍትሄው ወደ ንስሓ መቅረብ ነው። ላለመውደቅ መፍትሄው ለዚህ ነው መጽሐፍ መነኮሳት በቤት ውስጥ ድል ያነሳውን ሰይጣን ከቤቱ ውጭ ሆነ እንዴት ድል ትነሳዋለህ የሚለው ከንስሐ ርቀህ እንዴት ድል ትነሳዋለህ ከዕጣኑ ርቀህ እንዴት ድል ትነሳዋለህ ከቁርባኑ ርቀህ እንዴት ድል ትነሳዋለህ ማሸነፊያው እኮ እዚህ ነው ያለው ኃይሉ እኮ እዚህ ነው ያለው ማሰራጫው እኮ እዚህ ነው ያለው ድል ማድረጉ እኮ እዚህ ነው ያለው የት ውጭ ውጭ ትላለህ በቤት ውስጥ ነው ድል ያለው ከቤቱ ውጭ እና ሽንፈት ብቻ ነው ሌላ ትምህርት ያስተምራሉ። አባቶቻችን ምን ይላሉ? በበደሉ ላይ ድፍረትንና ሽንገላን ቢጨምር፣ እየበደለ አልበደልኩም ብሎ እንደ ጻድቅ ለመኖር ቢፈልግ ማለታቸው ነው። እየበደለ በበደሉ ላይ ሽንገላን ቢጨምር ማለትም በድሎ ሳለ አልበደልኩም ቤ ከዛች ኃጢአት መጠበቅ አይችልም። እርሷን በሚመስል ኃጢአት ከመውደቅ አይድንም ይላል። እየበደልክ እንዳልበደለ ሰው ከኖርክ ከምትቀጥለው ኃጢአት መጠበቅ አትችልም። ከሚመጣው ኃጢአት መጠበቅ አትችልም። ታዲያስ ላለመውደቅ የምትፈልጉ ሁሉ ንስሐ ግቡና እንዴት እንደምትበረቱ ታውቃላችሁ። ለምን መሰላችሁ? ንስሐ ስንገባ ረድኤተ እግዚአብሔር ይቀርበናል። መንፈስ ቅዱስ ያበረታታና ያግዘና ወገኖቼ፣ ጸሎቱ ቀኖናው እንባ ስግደቱ፣ ሱባኤ፣ ጾሙ እያበረታታን ይመጣ። ደግሞስ መምህረ ንስሐችን ስለኛ ይጸለያ። ደግሞስ ጠባቂ መልአካችን እኛ እጆቻችንን ስንዘረጋ፣ ኦግረስ የተባለው ሊቅ እንዳለው እሱም አብሮ እጁን ይዘረጋል። ይሄ ሁሉ ደጋፊ አለ። እንደ ደመና ዙሪያን የሚከቡ ቅዱሳን አሉልህ ብቻህን አቶንም ያኔ ያ ማለት ምን ማለት ነው ስትገባ ትበረታለህ ስትጨክን ያስጨክንሃል አንድ ስትመጣ ዲያ ብሎ ሲርቅሃ እዛው እየኖርክ እንዴት ትለወጣለህ ሶስተኛ አራተኛ አራተኛ ወገኖቼ አንዳንድ ሰዎች ንጹህ ሆነን ነው ንስሐ ምንገባው ንስሐ መግባት በራሱ እኮ ለንጽህና ነው ንጽህናን የምናገኘው እኮ በንስሐና በቁርባን ወገኖቼ። ንጹሕ ሕይወት መኖር ከጀመራ ከፈለጋችሁ ከረከሰች ሕይወት አሁን ጀምሩ ወገኖቼ። ዝም ብላችሁ በመመላለስ ብቻ ንጹሕ ሕይወት ጋር አትደርሱም። ይልቁንም ከደከመች ከረከሰች የሕይወት ስንጀምር ግን ቀስ እያልን ወደ ንጽህና እንደርሳለን። ራሱ ፍጹማን ያደርጋችኋል ተብሎ የተጻፈው ቃል እኮ ለዚህ ነው። ግድ የለም ብርቱ ጸሎት ላይ ለመድረስ ከፈለጋችሁ ከደካማ ጸሎት ዛሬ ጀምሩ። ግድ የለም ንጹሕ ሕይወት ላይ መድረስ ከፈልጋችሁ የንጽህናና የቅድስና ነጥባችን የመጨረሻው ግባችን የመጀመሪያው መነሻችን የኔትወርክ መዘርጊያችን ንሳናትና አሁን ጀምሮ። አሁን ወገኖቼ ምግብ ልንበላ ስንል እጃችንን እንታጠባለን። መቼ አይደለም፣ አሁን እታጠባለን። ታዲያ ምግብ ስንበላ እጃችንን የምንታጠበው ዳግመኛ አንቆሽሽም ብለን እኮ አይደለም ደግሞ ቆሽሻለን፣ ልንታጠባለን። ሰውነ እንደክማለን። አሁን አሁን ልንበድል እንችላለን።